ሰላም ሰላም ውድ የተከበራችሁ የቻናሊት ተከታታዮች ላይክ ሼር አድርጉልኝ። መቼስ ጠላት ከሩቅ አይመጣም። አሁን ይሄንን ስሰማ በጣም አፈርኩኝ። ሌላው ነገር ደግሞ ሰው መቅረብ ፈራሁኝ። እግዚአብሔርን ነው የምላቸው። አፈርኩኝ ስላፈርኩኝም በእነሱ ቦይሳቸውን አዳምጨዋለሁኝ ግን እዚጋ መለጠፍ አልፈልግም። ለምን ያፍራሉ ያፍራሉ። ረ ስማመን በቃ ከነሱ አልጠበኩኝም። ለሀይሚ ያሏት ጉድ ማለት ነው። ጉድ እኮ ነው። ጉድ አቤት! ድንቄም ወዳጅ፣ ድንቄም ወዳጅ። በመብርሃን ስብ ጉዶቼ፣ ጉድርቼ አብሯችሁ የሚጠጣ የሚበላ አለሁ የሚላችሁ ነው የሚነግሳችሁ። የምሬ ነው ምላችሁ። የሚለፈልፍ ሰው የሚያወራን ሰው ውደዱት፣ ዝም የሚል ሰው እባብ ነው እባብ ነው። ይነክሳቸዋል። ምን ተባለ መሰላችሁ? ጉዱን ልንገራችሁ የሰማሁትን ጉድ ማለት ነው። ይሄንን ሰዋራ ልጅቷ ታፍራለች። ይሄን ስሰማ ማለት ነው። እስከ ዛሬ ድረስ ሀይሜን ታግሰናታል። ከዚህ በኋላ ሁላችንም አካውንት እየቀየረን ዘቅዝቀን እንረግጣታለን፣ እንሰድባታለን ከነ ቤተሰቦቿ እ ባጭሩ ወንድሟን እናስታውስ። ወንድሟ አብርሽን ማለት ነው ከሰላሳ ሴት ጋራ ይላላሳል። እሷም ማን ስለሆነች ነው? ከዚህ በፊት ወንድ ይዛ ቀለበት አሰርኩኝ ብላ መጣች። በቡሩኬ ላይ ተጨመላለቀችበት። ከዚህ በፊት ደግሞ ብሩኬ ዱባይ በሄደ ሰዓት ከሀሰን ጋር ተመካክረው ያንን ፕራንክ ነው ፕራንክን የሰሩት። ታመም ታመምኩ አለች። ውሸታም ተንከሲስ ያሉትን ነው የምነግራቸው ጉዶቼ። ውሸታም እሷ ተንከሲስ ናት። አትረባም ለብሩኬ። ከዚ በኋላ ቆርጠን ነው የምንነሰው ምናምን ውዶቼ። ይህን ሁሉ ያሉት የቅርብ ሰዎች ናቸው። ሀይሚን ብሩኬ እኛ ጨረቃ ፋሚሊ እንወዳለን ኑሩልንን ሲል ሲሉ የነበሩ ማለት ነው። አንዷ ደግሞ እብድ፣ የተወሰነ ጊዜ እስር ቤት ነበር። ከእስር ቤት ስትወጣ ሀይሚ ተቀይራባታለች መሰለኝ ማለት ሀይሚ በሷ አይን ስታያት ወፍራባታለች። ሀይሚ ለእኔ ሳያት ሁሌም አንድ አይነት ናት። በእኔ ማለት ነው። ለዛች ሴትዮ ተቀይራባታለች መሰለኝ። ስልክ ትደውልና ለአንዷ ባልደረቤ ሀሎ ሃሎ፣ ሃይሚ ወፈረች፣ እርጉዝ ነች። ውዶች፣ እግዚአብሔር ውዶች፣ ይሄ አያስቅም? ፍርስን ያልኩትኝ፣ እርጉዝ ነች፣ ሃይሚ ወፍራለች ብላ አወራች ለዛች ልጅ ማለት ነው። ያች ልጅ ደግሞ ምን ብላ መለሰችላት? በመድኃን ያለማፍሽት ዝጊ፣ ታይ እሷ እናቷ ቤት ነበረ። ለበዓል የከረመችው እናት ቤት ስንሆን ወዛችን ይመለሳል። ለዛም ነው ምንም የሚወፈረችው ነገር የለም። ተይ ባክሽ፣ እንደዛ አትበይ። ልጅቷ ያወራችው ዳይሬክት ኮሊንግ ነው፣ ደውላ ማለት ነው። ለእኔ ለማቃት ልያወራቻት እና ወፈረች፣ እርጉዝ ነች። አንድ ሰው ከወፈረው እርጉዝ ነው ማለት ነው። አሁን እኔ ግብድዬ ነኝ፣ ወፍራም ነኝ፣ እርጉዝ ነኝ ማለት ነው ግድልሽ ስለሆንኩኝ ነው። እኔ ለምንም ነገር አልጨነቅም። ውዶቼ፣ በዚህ ምድር ላይ ስትኖሩ ሰውን ልጅ ምግብ አይደለም የሚዋፍረው ጭንቀት ካለ፣ የፈለጋችሁ አይነት ምግብ ብጠቀጥቁ አስወፍሩም። ጭንቀታችሁን አስወግዱ። አእምሯችሁን ፍሬ አድርጉት። ያ ነው ምቾት የሚሰጣችሁ እንጂ በውስጣችሁ ጭንቀት ካለ ትቀሳላችሁ የሆነ ጊዜ ሀይሚ ምናለች፣ እኔ ብዙም አስበው ነገር አለ፣ ጭንቀት አለ ምናምን፣ ለዛ ነው ሰውነት ያልጠገ ያለኝ እንጂ ምግብ እበላለሁኝ ምናምን ነገር ብላ አውርታናለች። ሰው በበላ አይደለም የሚያስበው ነገር ካለ የሚያስጨንቀው ነገር ካለ የሚመገበው ምግብ ወደ ጭንቀቱ ነው የሚሄደው እና እናንተ ቁጭ ብላችሁ ሰውን እንደ ዝምት ቦጭቁ። በተለይ ሀይሜን ቡጭቅጭቅ የምታደርጓ ቅሌታ ሞኝ ቅሌታችሁ ደርሶናል። በመቤቴ ስም መብረሃንን ነው ምላችሁ ይሄንን ሀይሜ እርጉዝ ናት ብላለች ምናምን ብላ ያወራች ልጅቷ እብድናት እብድናት እውነት አንቺ እብድነሽ ሄደች ተመርመሪ። ሰው ከምድር ተነስቶ ያረግዛል? እንዲ አንዳንድ ሰዎች አሉ። በቃ ሌለ ብሩኬ፣ ብሩኬ ከዚህ ሁሉ ጭቅጭቅ ሶስት ቃል ሀይሜን አፈቅርሻለሁ ብለ በይፋ ነገራቸው እነ ጠንፌ ልብ ይገዛሉ ያን ጊዜ ማለት ነው። አሁን እነዚህ ሰዎች በግሩፕ ምን አሉ? ከዚህ በኋላ ሀይሚን አንፋታትም ከነ አባቷ ከነ ቤተሰቧ ዘቅዝቀን እንሰድባታለን ያሉት የቅርብ ሰዎች ናቸው። ደግሞ እንደዚህ ያሉት የቅርብ ወዳጅ ነኝ ባይ ማለት ነው። አስመሳይ እናንተ ሀይሚን ዘቅዝቃችሁ ስደዋት። ወንድ ከሆናችሁ ለምን አካውንት ቀይራችሁ ከምትሰድዋት በትክክለኛ በምትታወቁበት አካውንት ዘቅዝቃችሁ አትሰድዋትም? አታደርጉትማ፣ አቅም የላችሁማ። አቅም ያለው እኮ ዳይሬክት በማንነቱ መቶ ነው ሰውን የሚሳደበው ሀይሚ ስህተት የለባትማ። ታውቃላችሁ ሀይሚ ንጹህ ልብ፣ ንጹህ አፍቃሪ እንደሆነች ታቃላችሁ። ሃይሚ ጎበዝ ልጅ እንደሆነች ታውቃላችሁ። ምድረ ባልቴት እዛ ጋር ተቀምጠሽ የሃይሚን ውድቀት ለማስ ሀይሚን ውድቀት ትጠብቅ ያለሽ፣ ሃይሚ አትወድቅም። ባልቴት የራስሽን ህይወት መኖር ያቃተሽ ሀይም ይዝች አንድ ታዳጊ ልጅ ላይ የምታደርጊውን የተንኮል ጥግ ልታቆሚ ይገባል። እያንዳንድሽ አይ ካልሽ፣ እያወጣን የምታወሩትን እንፖስተዋለን። ውዶቼ እኔ በቀጣይ ፖስት አለኝ። እኔ ቃል እገባላችኋለኝ። በቀጣይ የዋሩትን እያንዳንዱን ቦይስ ፖስትላችኋለኝ። ይሄ ማስጠንቀቂያ የሆናቸው ዘንድ ማንነታቸውን ስለሚያውቁት ማንነታቸውን ስለሚያውቁት ያዳምጣሉ። በሃይሚ በቡሩኬ ቀልድ አናቅም። ባልቴት ለሃይሚ ለቡሩኬ ብታዝኑ ኖሮ ሀይሚን አጠሏትም ነበረ። ቡሩኬ አሳዘነን፣ የዋነ እሱ ምን ያደርግ እሱ አፕራንክ አድርጋ የለ ወይ? ቀፎ ናችሁ። ስራ መሆኑን ብታውቁት እንደዛ አትሉም ነበረ። ስራ ነው እየሰሩ ያሉት፣ ስራ ነው እየሰሩ ያሉት። ሀይሚ ብሩኬም ተመሳሳይ የሆነ ጥፋት ሊኖራቸው ይችላል፣ ወይንም የተለያየ ጥፋት ሊኖራቸው ይችላል። ሁለታቸውም ናቸው እየተመካከሩ እዛ ጋር የሚሰሩት። እናንተ ግን በጣም በጣም ሀይሚን ስለምትጠሏት ከበፊቱም፣ አሁን ደግሞ የመጨረሻ እሷን ለመጣል የምትሄዱበት መንገድ በጣም ይገርመኛል። ሀይሚ ደግሞ አትወርቅም። ወርቅ ወርቅ ወርቅ የሆኑ እህቶች አሏት ሀይሚ ወርቅ የሆኑ እህቶች ንጹህ ልብ ያላቸው ከክፋት የራቀ ንጹህ ልብ ያላቸው አሏት። የሀይሚ እህቶች ብሩኬን አዳልተው አያውቁም። ብሩኬንም ሀይሚንም ነው የሚወዱት። ለሁለቱም አንድነት ነው የቆሙት። እናንተ ግን ዘገምተኛነታችሁ፣ ግሩፕ ጭራሽ ከፍታችሁ ሀይሚን ለመጣል ከብሩኬን ለማለያየት ስሟን ለማጥፋት የሄዳችሁበት መንገድ በጣም በዙ። ልግ ተዋራላችሁ እንዴ! አፍታፍሮም ትልቅ ሰዎች አይደላችሁም። ሀይሚ ልጅነት ይዟት ሊሆን ይችላል ተሳስታ ነው ምናምን ብላችሁ ላሽ ትላለች። ጭራሽች ተንከሲስ ብለሽ ተዋሪ ያለሽ አንቺ መጀመሪያ አማርኛ አስተካክሊና ተናገሪ። ሀይሚን ተንከሲስ ብለሽ ከመሳደብሽ በፊት ቅል አንዳንድ ሰዎች ንፍጥ ነው ጭንቅላታችሁ፣ ማሰብ አትችሉም፣ ንፍጥ ደፍኖታል ማሰብ የሀይሚን ያክል እውቀት የሌላችሁ ደደቦች ሀይሚን ለመጣል